ጭስ ጭስ ልገሰለሞት ወት ላይ በረከት ያ ጀማ ዛሬ የት እንዳለው ነገራቸው። እስኪ ገምጡ፣ የት ቦታ እንዳለው ሹፉ። ያ ጀማ ዛሬ ሸዋ እየገጠሪዋ ቤት ጭስ እየሞኩ ይታያቸዋል ሲቧለቅ ጭሱ።

መብራት የሚል ነው የማይታየኝ ጭስ ብሎ ዝም። የሀገራችን ጭስ ሟቂ ልባም ነው ጭስ የሚሞቀው ይታያቸዋል። ጭስ እየሞቀ ነው ዛሬ ይሄው። ምን ሞቅ ታፍኗል ቤቱ በጭስ ዋው ውይ ውይ ሽታው እራሱ ደስ ሲል የሀገራችንን ሽታ ነው የሚያስ የሚያስታውሳል ። መሞቂያው ጭሶ ይሄን ይመስላል። ምንድን ነው መብራት አይታይም። ይኸው ምንድነው የሚባሉ ነበር፣ ኢትዮጵያ ይሄ ወለቅያ በወለቅያ ጭስ እየሞተ ዋው፣ ተንቧለቀ ይሄው፣ ይሄን ይመስላል ጭሱ ወጣ። ወለህላዚ እንደዚህ አሁን ቡልቅልቅልቅልቅ ብለን ከዛ በኋላ ተጠብጠብ ስንል ወዛችን ፍልቅልቅልቅልቅ ይላል ማለት ነው። ጤና ለጤና ተስማሚ፣ ለወገብ፣ ለጉልበት፣ ለምድ፣ ለሙሙ ለሙሙም ጤና ነው እንዴ? እውነቴን ነው እንዴ? ሰኩናት ሴት ሆኖ ወጤ ስማይሞቅ እኮ በሀገራችን ጥቅሙማ

ምርጥ ነው። ምርጥ ምርጥ ምርጥ! ለጤና፣ ለሴት ልጅ ለብዙ አይነት ይጠቅማል። ወይባ እና ንሙቁ። እየሞቅን ነው በዛ ጭሱ ደግሞ ትንሽ ፈስ ስትበል አሁን ይሄ ላበት ምጥጥ ብሎ ደግሞ መለሰሽ እንትን ስትይ ውል ውል ነው የሚያደርገው ሰውነት እ ደጭሱ፣ ሱፉ ወይ ባጭስ እንዲህ ነው የሀገራቸው። ወይ ባጭስ እያቸው እንዴት እንደሚወላለቅ እንዲህ አድርገን እንደምንሞቀውና ኑ ሙቁ ወይ ባጭስ